አዲስ አበባ እንደ ሰማ አበባ እንድትሆን የአህጉሩና ዓለም አቀፍ የፖለቲካ ማዕከልነቷ ነቷ በትክክል የሚገለጽ የልማት ስራ እየተሰራላት ይገኛል። በዛው ልክም የከተማዋን ጽዳት የመጠበቅ ስራም እንደዚሁ። በከተማ የደረቅና ፍሳሽ ቆሻሻ የሚያነሱ ከ7300 በላይ አባላት ያሏቸው 125 ማኅበራት አሉ። ከ194 በላይ ተሽከርካሪ በመጠቀምም ቆሻሻን የመሰብሰብና የማስወገድ ስራ እንደሚሰሩ መረጃዎች ያመላክታሉ። የከተማው የቆሻሻ አወጋገድ ከአካባቢ ብክለት እንዳያመጣ ምን እየተሰራ ነው ስንል፣ በዚህ ጉዳይ ላይ ተጨማሪ ማብራሪያ ለመጠየቅ እዚህ ስቱዲዮችን በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ጥበቃ ህግ ተግባርነት ዳይሬክተር የሆኑትን አቶ ለሜሳ ጉደታን እዚህ እንግዳ አድርገናቸዋል። ተጨማሪ ማብራሪያ ለመስጠት እዚህ ስቱዲዮ ስለተገኙ በተመልካቹ ስም ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋብዛችሁ። መልካም። እንግዲህ በቅርቡ ከአንድ ወር በፊት ይመስለኛል በአዲስ ደንብ አወጣቸዋል የቆሻሻ አወጋገድ ላይ ባልተገባ መንገድ ቆሻሻን የሚያስወግዱ አካላትን የደረቅ መሆን የፍሳሽ ቆሻሻ ላይ እርምጃ እንወስዳለን ብላችሁ ነበርና እንደው የመጣው ለውጥ ምንድን ነው? በእነዚህ ጊዜያት ውስጥ ያው ህጎች በፊትም አሉ፣ የአካባቢ ህጎች። አሁን ቅርብ ጊዜ የወጣው የወንዝ ብክለት መከላከል ደንብ ቁጥር 180 ህዝብ 19 2017 ነው። በዚህ መሰረት ሰፊ የሆኑ ግንዛቤዎች ከ2016 ጀምሮ ያው ደንቡ እንደሚወጣ ስለሚታወቅ ከ2016 ጀምሮ ግንዛቤዎች ለአዲስ አበባ ከተማ ነዋሪ ሲሰጥ ነበረ። ፍሳሾችን የተበከሉ ፍሳሾችን ከመኖሪያ ቤት ከአገልግሎት ሰጪ ተቋማት ማለትም ከሆቴሎች፣ ከሆስፒታሎች፣ ከትምህርት ቤቶች ከተለያዩ ቦታዎች ቀጥታ ወደ ወንዝ ስለሚለቀቁ ሳይታከሙ ስለሚለቀቁ ይሄንን አግባብ በኤንቫይሮንመንት ህግ ህጋዊ አይደለም የሚለውን ግንዛቤ በሰፊው ሲሰጥ ነበረ። አሁንም እየተሰጠ ነው ወደ ከሶስት ሚሊየን በላይ ለሚሆኑ የከተማው ነዋሪ አዳራሽ ውስጥ በሚዲያ ብቻ ሳይሆን አዳራሽ ውስጥ በመሰብሰብ በየቀኑ ግንዛቤዎች በአስራ አንዱም ክፍለ ከተማ ሲሰጡ ነበረ። አሁን ደንቡ ከጸደቀ ወዲህ ደግሞ ቅጣቱ ለደንብ ነው የተሰጠው ለደንብ ማስከበር ባለስልጣን ነው የተሰጠው። የደንብ ማስከበር ባለሙያዎች አሁን ወደ ስራ ገብተዋል። ያው ግንዛቤ በበቂ ደረጃ ስለተሰጠ እየተሰጠም ስለሆነ ጎን ለጎን አካባቢን ሴቭ የማድረግ ስራዎች የሕግ ማስከበር ስራዎች፣ የቅጣት አስተዳደራዊ እርምጃዎች መወሰድ ጀምረዋል ማለት ነው እና ኦልሬዲ ግንዛቤውም ይሰጣል። በተጨማሪ ሕግን የማያከብሩ ፍሳሻቸውን ቀጥታ ወደ ወንዝ የሚለቁ ደረቅ ቆሻሻቸውን ቀጥታ ከወንዝ ጋር ያገናኙ ወደ ወንዝ የሚጥሉ አካላት ሲገኙ የተወሰዱ እርምጃዎች አሉ። የተለያዩ ድርጅቶች እየተቀጡ ነው ሁሉም ከክፍለ ከተማ በሚባል ደረጃ አሁን ብዙ ሚሊዮን እየተቀጡ ነው። ቅጣቱም ትንሽ ቁጥሩ ከፍ ያለ ስለሆነ ከ20 ሺ እስከ 1 ሚሊዮን ነው ቅጣቱ። ትልቅ ድርጅቶች የውሃ የፍሳሽ እንትናቸው በብዛት ቮሊዩሙ በጣም ትልቅ የሆነ እና ኬሚካል አደገኛ ኬሚካል ይዘት ካለው እስከ 10 ሚሊዮን ይቀጣሉ። ከመኖሪያ ቤት ጨምሮ ግን ትንሹ 20 ሺ ነው ማለት ነው። ግለሰቦች ከመኖሪያ ቤታቸው የሚለቁት በትንሹ የሚወጣ ፍሳሽም ካለ ትንሹ ቅጣት 20 ሺ የአደገኛ ኬሚካል ኮንቴንት ያለው ፍሳሽ ወደ ወንዝ ሲገባ ከተገኘ ደግሞ እስከ አንድ ሚሊዮን ቅጣት አለው ማለት ነው። እና ሁሉም አይነት ቅጣቶች ተጀምሯል። አሁን መልካም እንደ ምናልባት የከተማዋን እድገት በሚመጥን ደረጃ አሁን አዲስ አበባ ከተማ ቅድም ለማንሳት እንደሞከር ነው በጣም ፈጣን እድገት ላይ ነው ያለችው ንጹህና ጽዱ የመሆን አካሄድ ላይ ነው ያለችው፣ እና በዛ ልክ የዘረጋችሁት የአካባቢ ጥበቃ ስርዓት አለ ወይ? ያው የአካባቢ ጥበቃ ስርዓት ማለት አንዱ ስትራክቸር ነው፣ የሰው ኃይል ነው። የሰው ኃይል ከከተማ እስከ ወረዳ ነበረን ስትራክቸር። አሁን ቅርብ ጊዜ በተሰራው ስትራክቸር ላይ ሌሎችም አካላት የሚሰሩ ስላሉ፣ ተመሳሳይ ስራ የሚሰሩ ስላሉ በሚል የወረዳው ስትራክቸራችን አሁን የለም። ነገር ግን ባለው ህግ መሰረት ተጠይቆ ስትራክቸር እየተፈቀደልን ነው ያለ ማለት ነው። እና በቂ የሰው ኃይል ወረዳ ማነው ክፍለ ከተማ ላይ አለ ማይከል ከተማ ላይ አለ። አሁን ወረዳ ላይ ነው የሌለው። ያም ደግሞ እየተፈቀደ ነው ያለ። በቅርብ ጊዜ ሰራተኛ ተቀጥሮ ወደ ስራ የሚገባበት ሁኔታ ስላለ የስትራክቸር ችግር የለም ማለት ነው። እንግዲህ በምስል ላይ እንደምንመለከተው አዲስ አበባ ከተማ የኮሪደር ልማቱ ምን ያህል ዘመናዊ እንደሆነ እያየን ነው። ይሄ ደግሞ በቴክኖሎጂ ማገዝ ያስፈልጋል የጽዳት ስራውንና፣ በዚህ ረገድስ ለማስተሳሰር ምን ተከናውኗል? ምንስ ታቅደዋል? ያው እንደኛ ቢሮ እንደ አካባቢ ጥበቃ ባለስልጣን የሚያስፈልገው ማለት አካባቢ ተበከለ ስንል ዊዝ ኢቪደንስ መሆን አለበት፣ መረጃዎችን ይዘን መሆን አለበትና መረጃዎች ማለት በቴክኖሎጂ ታግዘን ለምሳሌ ሽታ አለ ከተባለ የሽታ መለኪያ፣ ፍሳሹ ተበክሏል ከተባለ ደግሞ የፍሳሹ ወደ ላብራቶሪ ተወስዶ ሳምፕል ተወስዶ ተመርምሮ የኢንቫይሮመንታል ስታንዳርዶች አሉ ከደረጃ በላይ ነው አይደለም የሚለው ፓራሜትሮች መጀር ይደረጋሉ ማለት ነው። ያንን ስትራክቸር አለን፣ ያንን መሳሪያ፣ ያንን ቴክኖሎጂ አለን። አሁን ባለው ሁኔታ ቅርብ ጊዜ የተገዙ በጣም ሪሰንት የሆኑ ቴክኖሎጂዎች ፍሳሾችን መርምሮ የብክለት ደረጃቸውን የሚገልጽ ስላለ የቴክኖሎጂም ኦልሞስት መቶ ፐርሰንት ባይባልም በጥሩ ሁኔታ ላይ የናሙናዎችን ወስዶ መርምሮ እርምጃ ለመውሰድ የሚያስችለን ክፍሎች አሉ፣ ስትራክቸሮች አሉ። በቡድን ደረጃ የተደራጁ፣ በዳይሬክተር ደረጃ የተደራጁ ሁሉም የቴክኖሎጂዎች ድምጽ የሚለኩ፣ አየር የሚለኩ፣ ፍሳሽ የሚለኩ በጣም የተደራጀ የኤንቫይሮንመንታል ላቦራቶሪ በአዲስ አበባ አለ ማለት ነው። ሌላው እንግዲህ የሚነሳው ያው እያንዳንዱ የጽዳትና ና የውበት ስራ ከዜጎች የከተማ ነዋሪ ጋር ጥንቃቄ ጋር የሚያያዝ ይመስለኛል ና ለዜጎች በዚህ ልግ ግንዛቤ እንዲኖራቸው ለከተማቸው ውበትና ጽዳት የራሳቸውን አስተዋጽኦ እንዲወጡ የሚከናወኑ ስራዎች አሉ ወይ? አዎ ያው ሰው የድርሻውን እንዲወጣ አሁን አካባቢ ተበከለ፣ ወንዞቻችን ተበከሉ፣ ሁሉም ነገር እንዲሆነ የምንለው ያው ከሰው ልጆች እንቅስቃሴ የሚመጣ ነው የሚጠበቅ ማለት ነው። ሰው ሲበላ ሲጠጣ መጽዳዳቱ አይቀርም። ኢንዱስትሪዎች ደግሞ የግብአታቸው ተረፈ ምርት አለ አሰወስት ወደ አካባቢ የሚለቀቀው ይሄ የትም ያለ ስለሆነ ነገር ግን በአግባቡና በህጉ ማስወገድ ነው ያለብን ለዚህ ደግሞ የአካባቢ ህጎች ምን ይላሉ የሚለውን ሰው ግንዛቤ እንዲኖረው ማድረግ ነው ህብረተሰቡን ነዋሪውን ይሄ መብት ነው ባልተበከለ አካባቢ የመኖር ህገ መንግስታዊ መብት አለ የኢትዮጵያ ህገ መንግስት አንቀጽ 44 የሚለው ማንኛውም የኢትዮጵያ ዜጋ በንጹህና ጤናማ አካባቢ የመኖር መብት አለው ይላል። መንግስት ዘጠና ሁለት ላይ ደግሞ መንግስትም ዜጎች በንጹህና ጤናማ አካባቢ እንዲኖሩ መጣር አለበት ይላል። አሁን እየተሰሩ ያሉት በጣም አስደማሚ የሆኑ የአካባቢ ጥበቃ ስራዎች፣ የወንዝ ዳርቻ ልማት ስራዎች፣ የኮሪደር ልማት ስራዎች እጅግ በጣም ጥሩ ስለሆኑ አካባቢ ጥበቃም ሰዎች አውቆ መብታቸውን አውቆ አካባቢን ሳይበክሉ እንዲንቀሳቀሱ ስራቸውን እንዲሰሩ በጣም በሰፊው ግንዛቤ በሚዲያም በአዳራሽ ውስጥም እየተሰጠ ነው ማለት ነው። መልካም። በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ጥበቃ ህግ ተግባራዊነት ዳይሬክተር የሆኑት አቶ ለሜሳ ጉደታ እዚህ ስቱዲዮ ተገኝቶ ለሰጡን ማብራሪያ ከልብን ማመሰግ ነው። እኔም አመሰግናለሁ።